ጋይስ ምን ትላላችሁ? እነዚህ መረጃ ሊካልኛለች ማለት ነው፣ ያብርሻ እንዳለ ላውጣ የማወጣ ከሆነ ደሞ 10 ሺህ ያስገቡኝና አውጣላችኋለሁ። እንዲ እንዲወጣ የምትፈልጉ 10 ሺህ ያስገቡኝና ያንዳንዱ ላከችልኝ ፎቶ፣ ቪዲዮ፣ ሪከርድ፣ ቴክስት አውጣላችኋለሁ ማለት ነው። ቶሎ 10 ሺህ ያስገቡኝ። 10 ሺህ ስታስገቡኝ ነው ማውጣላችሁ። ማታ ነው ላከችልኝና ያንዳንዱ ማለት ነው። አብርሽ አለቀለክ። ለምንድን ለምን ነው ለኔ ላከችው? ፈርታለች ማለት ነው። ማውጣት ለምን አብርሽ እያስፈራራ ነው። ገባችሁ አይደለ? እያስፈራራ ነው። በቃ እንዲ እንድታወጣ አይፈልግም። ለምን? በህዝቡ ስለሚጠላ ማለት ነው። የእሱ ጉድ ከወጣ በቃ ታውቃላችሁ። እኛ ህዝብ ደግሞ አንዴ ከወደደሽ ወደደሽ ነው፣ ከጠላሽ ጠላሽ ነው። ከዚያ በኋላ ገጭ ታለሽ ማለት ነው። ገባችሁ አይደለ? ስድብ ስድብ ነው የምትሆኑ፣ አንደኛ ከወረዳችሁ ማለት ነው። አንዴ ከፍ ያርግሻል የኛ ሕዝብ፣ አንዴ ደግሞ ዝቅ ያደርግሻል ማለት ነው። ይሄ ነው፣ ታውቃላችሁ። መልካም ነገር ስትሰሪም እንደዛው አንድ ነገር ደግሞ መጥፎ ነገር ካየብሽ የኛ ኢትዮጵያ ሕዝብ ከዛ በኋላ በቀለቀ እና አውጪ ነጽ የምትሉኝ ኮሜንት አርጉልኝ፣ ሰብስክራይብ አርጉኝ፣ አስር ሺ ያስገቡኝ የአንዳንዱ መረጃ አወጣላችኋለሁ።